ሰላም ሰላም ወደ ዩቲዩብ ቻናላችን ቤተሰቦች፣ እንደምንቆያችሁ እንደምንከረማችሁ፣ እንደምን ስአላችሁ አለን። እኛ እንዳለን አለን። ያው ዛሬ እንግዲህ በአዲስ ቪዲዮ ተመልሰን መጥተናል። የዛሬው ቪዲዮዋችን ለየት ያለ ይሆናል። የዛሬው ቪዲዮዋችን ሳሚ እንግዲህ፣ የዛሬው ቪዲዮዋችን በይና በማታስበኮን የሚደረግ የምግብ ውድድር እንግዲህ ሳሚ እንደነገራችሁ ነው። በእኔና በሳሚ መካከል ትልቅ የምግብ መብላት ፍጥጫ ይኖረናል ማለት ነው። አሁን አራት አካባቢ ወደሚገኘው ወደ ድርባ ፒዛና በርገር ቤት እንሄድና ፒዛ ይታዘዝልናል። ፒዛውን ቀድሞ የጨረሰ ሰው ሂሳቡ ይከፈልለታል። ፕላስ ደግሞ ሶስት ቅጣት ይነግርና አንድ ሰው ተሸናፊ የሆነ ሰው ቅጣት መርጦ ይቀጣል ማለት ነው። እስከ መጨረሻው አብራችሁን ትሆናላችሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ባይዘ ወይ እኔ በጣም በራሴ ስለተማመንኩ፣ ኢቨን ኪሲ ውስጥ ብር ሳሊት ነው ጥሩ ማለት እኔ ምንም በቃ እንደማሸንፍ እርግጠኛ ስለሆንኩ ማለት ነው። ምንም ያሳስብ ነገር የለም። እንበላለን፣ እናሸንፋለን፣ እንቀጠዋለን። ወደ ቤታችን ምንም ደሞ ዛሬ ከቤት ቴካው ቤት ለርጎሊ ማለት ነው ለበላ አስብ ይታያችኋል። እዚህ ጋር የሚገርም ማን ይገርም ይገርም ይገርም ፈውስ ነው ያለው የሚገርም ፈውስ ነው ማቲል አሸንፎል ብዬ ነው ሳልበላ የወጣሁት። እናያለን እስቲ እኔ ለማሸነፍ። ብሎ ሳይበላ ነው ወጣ ቤት ራሱ እልህ እልህ ተያያዘን ነው ይሄንን ፒዛ ከበላን በኋላ ነው ከተወዳድርን ድርን በኋላ ነው ምግብን የምንበላው ከሆነ ማለት ነው። ያው ማን ነው ዳም ማን ነው ከእርሳም እናያለን ብለናል። አብራሹ ተከታተሉ። ድርባ ፒዛ እና በርገር ይላል ይሄው ደርሰናል። ኦልሬዲ ፒዛቸው ባይዘው ወይ በጣም ስለሚጣፍጥ ነው። ፒዛና በርገራቸው በጣም ስለሚጣፍጥ ነው ይሄንን ቦታ ተመራጭ ያደረግነው። ያው እንግዲህ ያው መጣፈጡ አለ በዚህ ጋራ አለ። ብቻ ኒንጃ፣ እንዴት እንዴት እንደምበላ እንዴት እንዴት እኔ የኔን ጨርሼ እሱ እንዳልበላ ነው ፍርሃት። ያው መቀደሙን ተውትና መበላቱን ተውትና የኔን ጨርሼ እሱ እንዳልበላበት ነው ስጋቴ። ያውና ድርባ ፒዛ ኤንድ በርገር፣ ቡናም አላቸው ሚኒ ቡና ማፊያም አላቸው። ደስ የሚለው ነገር ማለት ነው እንግዲህ ቤተሰቦቻችን። ፒዛችን ደርሷል እየተባለ ነው። በቃ ጥግ ላይ እንቀመጥ እዛ። እሺ፣ ውስጥ ማለት ነው ውስጥ ጥግ ላይ አሪፍ ነው መሰለኝ። ድርባ ፒዛ ኢን በርገር ይላል። ፋሚሊዎች፣ እሺ፣ ማቲያስ የምታሸነፍ ይመስላል እንዴ? ምንም ጥርጥር የለውም እናሸንፋለን፣ ሸንፋለን፣ እናስገብስለዋለን፣ እንቀጣዋለን፣ እንወጣለን። ምንም ጥያቄ አይደለም። እሺ፣ ወደ ሳሚን ዞራለን። ሳሚ፣ እንዴት ነው የምታሸነፍ ይመስላል ማቲያስ? እንግዲህ የተሸነፈ እንደሚከፍል ያው ማቲያስ ደግሞ ብር እንዳልያዘ ሰምተናል። እንግዲህ ማቲያስ ያው ደንግጧል በርገር ሲባል አንተ ጀምር ሳይባል ላ ጀምር። እንግዲህ ቤተሰቦቼ ቀርቧል እንደምታዩት ነው። እኔ እንደነገርኳችሁ ነው፣ ምንም አይነት ሂሳብ ይዤ ስላልወጣሁ አሸንፌ ቀጥቼው መውጣትና መውጣት ማለት ነው። ሳሚ ደግሞ ሂሳብ ለመክፈልም ለመቀላን ተዝግጁ ነው። ምንም ዝግጁ አይደለሁም። በነገራችን ላይ የኔ ይታያላ የኔ ትንሽ ነው በጣም ምን። በኋላ ላይ ገና ጀምሩ ሲባል እንጀምራለን። ማፋፈር የለም ትንሽ ትልቅ የሚባል ነገር የለም። ሁሉም እኩል ነው። ሳሚ ወጅ እየሰጠ ነው ከመጀመሪያው ሬዲ ናችሁ? አንድ ሁለት ሶስት፣ ተጀምሯል። እንግዲህ ወይኔ፣ እንግዲህ ማቲያስ እንደምታዩት ነው አበላሉ። ወደ ሳሚ እንሄዳለን። ወይዬው፣ ጉንጭ እንዳይቀደድ ሳሚ።

እሱ ጋር አይጠፋም። ሚዛን ተቀብለን እንመዝናለን ማለት ነው። ይሄ ግን ሚዛን አይደለም። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ዛሬ አምስት ሰው መቼም ማለት አማ እዩ። ለማንኛውም አብረን እናያለን ማን እንደሚመዘን ማን እንደማይመዘን ማለት ነው። ማዘን አሁን ልክ ሲያልፉ ማለት ነው እሷን ወይ እሱን ካልኩኝ ትመዝንልኛለህ አምስት ሲሞላ አስቀምጭላችሁ እመጣለሁ። አዎ የምትፈልገውን ብቻ አለ ምን የምፈልገውም ቢሆን ጥሩ ነው። አዎ አብራችሁን ለማንኛውም አብራችሁ ተከታተሉ። እስኪ ቻሌንጁን እናያለን። እንዴት ነው ሰው ሚዛን ሪአክሽኑ ምናምን ነገር ያለው ነገር በማቲያስ ሲመዘኑ የት ሚዛን አይደለም። እናያለን ያለን እስኪ ቤተሰቦች አብራችሁን ሁኑ። ለማንኛውም ሳሚ እያየኸው ነው። ዛሬ እንግዲህ ፈታ እያለ ነው አባቴ። ሁሉም ሰው ማለት በጣም በመገረም ነው እያያለው፣ ሁሉም ተገርመዋልና አልጠበቁትም

ነው ብቻ አሪፍ ነው። ቻሌንጅ ነው፣ አሪፍ ቻሌንጅ ነው። በቀጣይ ደግሞ ሊስትሮን እንሞክራለን። በቀጣይ ለማንኛውም በቀጣይ እንድንሞክርላችሁ የምትፈልጉት ነገር ካለ ኮመንት አርጉልና እንሞክረዋለን። ምንም በቃ ከሞትና ከሚዛን ምንም ጥስ የለም። ምንም የህይወት ሚዛን አይደለም ብለን መዘነናችኋል። ንግግራችን ብትሰሙት በጣም ነበር የሚያስቀው። ሪከርድ ለማድረግ ስለማይመቸው የተወሰነ ያለ ኮንቨርሴሽን ሪከርድ ስለማድረግ ስለማይመቸው ብቻ ያው ማቲ ሲመዝናችሁ የተወሰነ ሪያክሽኖች አሉ። እነሱን የተወሰኑ ትሰማላችሁ። አለ 70 ፐርሰንት የሚሆነው ሰው ሳንቲም የለኝም ነው ያለኝ። ምን ተመዘኑ እያልኩኝ ነው የመዘንጓቸው። ሪአክሽኑ ነው ማየት የፈለግ ነው፣ እኛ ሪአክሽናቸውን ነው በቃ። እኔ ተመዘኑ ስላቸው ምን አይነት ሪአክሽን ያሳያሉ የሚለውን ነገር ነው ለማወቅ የፈለግ ነው። በተግባር ነው የመጣው፣ በሚዛን ነው። አሚጋ፣ ከዚህ በኋላ ትሪ አጠገብ መቀመጥ አልፈልግም። ሁለተኛ አብረን አንበላም።